መልአኩ ህፃኑና እናቱን ወደ ግብጽ ይዛቸው ሸሸ፣ የህፃኑም ነፍስ ሊገሉ ይሻሉና። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የልዑል እግዚአብሔር ቤተሰቦች እንደምን ቆያችሁ? አሜን። የልዑል እግዚአብሔር ስሙ ዛሬም ዘውትርም የተመሰገነ ይሁን። ጽጌ ጾም ቤተክርስቲያናችን ከመስከረም 26 እስከ ህዳር አምስት ያሉት 40 ቀናት ዘመነ ጽጌ ወይም ወርኃ ጽጌ እንደሚባሉ ይታወቃል። የቤተ ክርስቲያናችን ስርዓተ መድብል የሆነው ፍትሐ ነገሥት ጾምን እንዲህ ይተረጉመዋል። ጾምስ በታወቀ ዕለት በታወቀ ሰዓት ከምግብ የሚከለከል መከልከል ነው። ይህም ኃጢአቱን ለማስተሰረይ፣ ዋጋውን ለማብዛት እርሱ ወዶ ህግን ልሰርስራለት እየታዘዘ የፈትውን ኃይል ያደክም ዘንድ ስጋም ለነባቢት ነፍስ ልትታዘዝ ዘንድ ነው። ፍትሐ ነገሥት ፍትሐ መንግሥት አንቀጽ 15 ቁጥር 564 ጾም ከመንፈሳዊ ተጋድሎች አንዱ ነው። ለፈቃደ ስጋን መንፈሳዊ ልጓም ነው። ሰውስ ፈቃደ ስጋን እየገታ ነፍሱን የሚያለመልብበትም ስንቅ ነው። ጾመ ቁስል ነፍስን የሚፈውስ ኃይለ ፍትወትንም የምታደክም የበጎ ምግባራት ሁሉ መጀመሪያ፣ የእግዚአብሔርን ጸጋ የምታሰጥ የጽሙዳን ክብራቸው፣ የድንግልናና የንጽህና ጌጣቸው መገለጫቸው፣ የጸሎት ምክንያት ወይም እናት፣ የእንባ መገኛ ምንጭ፣ አርምሞን የምታሰምር ለበጎ ስራ ሁሉ የምታነቃቃ ሰውነትን በእግዚአብሔር ፊት በማዋረድ ትህትናን ገንዘብ ለማድረግ የምትረዳ መድኃኒተ ነፍስም ናት። ማርቆስ ይስሐቅ አንቀጽ አራት ምዕራፍ ስድስት የጾም አይነቶች፦ ጾም በአይነቱ በሁለት ሊከፈል ይችላል፤ የአዋጅና የግል ጾም። የአዋጅ ጾም በይፋ ለህዝቡ ተነግሮ በአንድነት የሚጾምና የትእዛዝና የህግ ጾም ነው። በሐዋርያት ቤተክርስቲያን ስርዓት መሰረት ሁሉም እንዲጾማቸው መጀመሪያውና መጨረሻው ተቀምሮ ጊዜና ወቅት ተወስኖላቸው የተደነገጉ ሰባት የአዋጅ ወይም የህግ ጾማት አሉ። እነዚህ አብይ ጾም ወይም ጾመ አርባ፣ ጾመ ሐዋርያት ወይም የሰኔ ጾም፣ ጾመ ፍልሰታ ወይም ጾመ ማርያም፣ ጾመ ነብያት ወይም የገና ጾም፣ ጾመ ድራር ወይም ጥምቀት ወይም ደግሞ ጋድ ወይም ጋድ፣ ጾመ ሰባነነዌ ጾመ ድህነት ወይም የሮብ እና አርብ ጾም ናቸው። ጾም እንዲህ ወራት ተወስኖለት በቁጥር የተወሰነ በጊዜ የተገደበ ይሆን እንጂ ዘላለም ህይወትን ለመውረስ የሚረዳ የጽድቅ መሰረት የገነት በር በአጠቃላይ የክርስቲያኖች ኑሮ ስለሆነ ከተዘረዘሩት የሕግ አጽዋማት በላይ ከአመት እስከ ዓመት የሚጾሙ በገዳም በበረሃ ያሉ መነኮሳት ባህታውያንም አሉ። ስለ ጽድቅ የሚራቡ የሚጠሙ ብፁዓን ናቸው፣ እነርሱም ይጠግባሉ እንዳለ ማቴዎስ 5 ቁጥር 6 ኢሳያስ 41 ቁጥር 55 አበው ቢቻላችሁ እስከዚህ አብዝታችሁ ጾሙ፣ ለዶዎቹም ምጽዋት ስጡ በማለት እንደታዘዙ ጾምን ቢያዘወትሩ ለስርየተ አበሳ ስጋ ለመጎን። ሰምና ነፍስን በተግባር ለማሰንጠን ይመቻል። ይህ ሁለተኛው የጾም አይነት ማለትም ወደ የግል ጾም ይወስደናል። የግል ጾም እግዚአብሔር ኃይልና ብርታቱን የሰጣቸው ምእመናን በግል ወይም በስውር የሚጾሙት ነው። አንድ ሰው ከሉል እግዚአብሔር የሚፈልገው ነገር ሲኖር ራሱን ለመግዛት ይችል ዘንድ፣ እንዲሁም ንሳ ገብቶ የንሳ አባቱ ሲያዝለት በግሉ ይጾማል። ይህ ከጥንት ጀምሮ የነበረ ስርዓት ነው። ለአብነት ያህል ሊቀ ነብየ ሙሴ ወይም ነብዩ ዳንኤል፣ ነብዩ ዳዊት፣ ነህያም ነህያምን፣ በአዲስ ኪዳን ቅዱስ ጳውሎስና ቅዱስ ጴጥሮስ መጥቀስ ይቻላል። የግል ጾምና የንስሐና ፍቃድ ጾም ተብሎ በሁለት ይከፈላል። የንስሐ ጾም ምእመናን ከመምህረ ንስሐቸው ጋር ተመካክረው ንስሐ ገብተው በአንቀጸ ንስሐ መሰረት የቀኖና ሲሰጻቸው የሚጾሙት ጾም ነው። ቀኖናውን የሚፈጽሙት ማንም ሰው ሳያውቅባቸው በስውር ይሆናል። የፍቃድ ጾም በሌላ አጠራሩ የትሩፋት ጾም በመባል ይታወቃል። በዚህ ወይም በማህበር ሊፈጸምም ይችላል እግዚአብሔር በትጋትና የሚያገለግሉ ምእመናን በግል ወይም በማህበር ገዳም የሚኖሩ አባቶች በአንድነት ስለሚከተሉ ምክንያቶቻቸውንና ስለመሰሎቻቸው የፍቃድ ጾም ይጾማሉ። አንደኛ በግልና በቤተሰባዊ ህይወት የገጠማቸው ችግር ካለ እንዲወገድላቸው በሚኖሩበት ሀገርና በቤተ ክርስቲያናቸው ዙሪያ ያላቸውን አክል እንዲቀልላቸው። ሁለተኛ ክቡር ዳዊት ነፍሴን በጾም አስመረኳት እንዳለ ራሳቸውን መግዛት ይችሉ ዘንድ ነፍስ በስጋ ላይ ለማሰልጠን ። ሶስተኛ በጥቂት ሲለምኑ አብዝቶ የሚሰጥ እግዚአብሔር ምስጢር እንዲገልጥላቸው። አራተኛ መንፈሳዊ ተግባራት ለመፈጸም ከፈጣሪያቸው ጋር ፈቃድና እርዳታ ለመጠየቅ አምስተኛ የታሪክ ድርጊቶች እያስታወሱ የቅዱሳን መከራን እያሰቡ በረከታቸው ለመስታተፍ ከኃጢአት ለመንጻት የሚሉ ናቸው። ብዙ መነኮሳት ባህታውያንና ምእመናን በፍቃድ የሚጾማቸው የታወቁ ጊዜያቶች አሉ። እነዚህ የጽጌ ጾም ወይም ጾመ ጽጌ እና ጳጉሜ ወር የሚጾሙ ጾመ የውዲት ያሉት ናቸው። ጾመ ጽጌ ከመስከረም 26 እስከ ህዳር 5 ያለው አንድ ወር ከ10 ቀን ወይም 40 ቀን ወርሃ ጽጌ ዘመነ ጽጌ ተብሎ ይጠራል። በእነዚህም ቀናት የተወሰኑ ቤተክርስቲያን የሚነበቡ ምንባቦች፣ የሚዘመሩ መዝሙሮች፣ የሚሰበኩ ስብከቶች፣ የሚቆሙ ማህሌቶች በጠቅላላ የሚነገረው ሰባት እግዚአብሔር ሁሉ ሰማይ ከከዋክብት ምድር በጽጌ አሸብርቀው የሚታዩ መሆናቸው የሚገልጽ ነው። ወርሃ ጽጌ ለሚከናወነው መንፈሳዊ አገልግሎት መነሻው መልአኩ ህጻኑና እናቱን ወደ ግብጽ ይዛቸው ሸሸ የህጻኑን ነፍ ነፍስ ሊገሉ ይሻሉና ሲል ለዮሴፍ በህልሙ በነገረው መሰረትም ዮሴፍም ህጻኑና እናቱ ድንግል ማርያምን ወደ ግብጽ ይዞ መሰደዱን እመቤታችን ህፃኑ ሶስት አመት ከመንፈቅ በስደት ከኖሩ በኋላ ራእይ 12 ቁጥር 16 ወደ አገራቸው ወደ ናዝሬት የመለሳቸው መታሰቢያም ነው ይህ በአስራ አራተኛው መቶ ክፍለ ዘመን የተነሱ አባጽጌ ብርሃን የሮማን ሽቶ የቀናን አበባ የምትሆኝ ማርያም ሆይ በረሃብ በጾም አበባ የመሰለ መልክሽ ደምግባት እስከ ጠወለገ ድረስ በስደትና በለቅሶ የደረሰብሽ ችግርና ድካም መከራሽን ሁሉ እንደ እህትሽ እንደ ሶሎሜ አብርሽ ብቀበል ምኞቴ ነበር። በዚህም ፍጻሜ የለውም ደስታሽን እሳተፍም ነበር። እንዲሁም አባ አርከስሉስ በስደቷ የደረሰባትን ሐዘንና ለቅሶ ሰቆቃ አስመልክቶ በደረሱት ሰቆቃ ድንግል በሚለው ድርሰታቸው እንዲህም አሉ። ፀሐይን የምትለብሽ የብርሃን ልጅ ቅድስት ድንግል ማርያም ከክፉ ከሄሮድስ ዘንድ ልጅሽ ባሸሸች ጊዜ የደረሱብሽ ችግሮችና ጨረቃን የሚጫሙ እግሮችሽ በመንገድ ብዛትና በአሸዋ ግለት እንደ ጎበጎቡ ሲሰማ ሰው ይቅርና ድንጋዩን ባለቀሰ ነበር። የማህለተ ጽጌና የጾመ ጽጌ አጀማመር የእመቤታችን ስደቷ መታሰቢያ ወር በቤተ ክርስቲያናችን የሚከበረው በማህሌት በቅዳሴና በዝክር ነው። ወርኃ ጽጌ ባሉት ሳምንታት ከቅዳሜ ማታ እስከ እሁድ ጧት አበው ካህናት የሚያቀርቡት ዝማሬ ከቅዱስ ያሬድ ድጓ፣ ከማህሌተ ጽጌ፣ ከሰቆቃወ ድንግል የተውጣጣ ሶስት ወገን ያለው ነው። ዝክሩም በአሁኑ ወቅት ከተሞች አካባቢ እየተረሳ ቢመጣም ዘወትር እሁድ አንድ አካባቢ ሰዎች ማዕከላዊ በሆነ ቦታ ተሰብስበው በእመቤታችን ስም የሚዘክሩት ነው። አቅመ ደካሞችና ድሆችን፣ መንገደኞችን ጠርተው በእመቤታችን ስም እንዲበሉና እንዲጠጡም ይደረጋል። ይህ ትውፊት እመቤታችን ወደ ኢትዮጵያ በመጣች ጊዜ ኢትዮጵያውያን እናቶችና አባቶች ያደረጉላትን መተንግዶ ለማሰብ ነው። የጻዲቁ አቡነ ዜና ማርቆስ ዜና ገድል የጽጌን ጾም አስመልክቶ የሚከተለውን ይተርካል። አባ ጽጌ ብርሃን የተባለው አባት እንደ መዝሙረ ዳዊት 150 አድርጎ ማለት ጽጌን ደረሰ። አባ ጽጌ ብርሃን ይህንን በደረሰ ጊዜ የወርኢሉ ኢሉ ተወላጅና የደብረ ሀንታው አባ ገብረ ማርያም አማካሪው ነበር። ድርሰቱም ሲደርስ ቤት እየመታና በአምስት ስንኝ እየከፋፈለ ነው። አባ ጽጌ ብርሃንና አባ ገብረ ማርያም ከመስከረም 26 ቀን እስከ ኅዳር 5 ማህሌተ ጽጌን ለመቆምና የጽጌን ጾም ለመጾም በየዓመቱ ደብረ ብስርዓት እየመጡ ይሰነብቱና ቁስቋሙለው ወደ አባታቸው ይመለሱ ነበር። ከአባታችን የገድል ክፍል ለመረዳት እንደሚቻለው አባ ጽጌ ብርሃንና አባ ገብረ ማርያም የጽጌ ማህሌት መቆም ወቅቱን በፈቃዳቸው ጾም ጀምረዋል። ዘመኑም በ14ኛው ክፍለ ዘመን መጀመሪያ ላይ ነው። ከዚያ ወዲህ ግን በጥቂቱ እያለ አብያተ ክርስቲያናት በወርሃ ጽጌ ማህሌት መቆም ጀመሩ። ጥቂት መነኮሳትና አንዳንድ ምእመናን በፍቃዳቸው ወቅቱ ወቅቱን መጾም ጀመሩ። በዘመናት በወርሃ ጽጌ የጽጌን ማህሌት መቆም ስለተለመደ ከማታ 3 ሰዓት ይደወላል ሴት ወንዱ ትንሽ ትልቁ ይሰበሰባል ማኅሌተ ጽጌውም እየተዜመ አስፈላጊ የሆነው በጽናጽል በከበሮ እየተወረበና እየተሸበሸበ እስከ 12 ሰዓት ድረስም ተቁሞ ይታደራል። የጽጌ ጾም የውዴታ ወይም የፍቃድ እንጂ የግዴታም አይደለም። እመቤታችን ስደት በማሰብ ከትሩፋተ ወገን የሚጾም ስለሆነ ምእመናን ሁሉ እንዲጾሙት አይገደዱም። የሚጾመውም የማይጾመውም ለምን አልጾምክም ብሎ ሊፈርድበት ስለ ራሱም እየጾምኩ ነው ብሎ ሊናገርም አይጠበቅበትም። የፍቃድ መሆኑን የሚያሳየው ይህ ነው። የማይጾመው በልቡ ያመሰግናል። ስደቷን እያሰበ ማህሌቷን እየዘመረ ያሳልፋል። ሁለተኛው የፍቃድ ጾም ጾመ ዮዲት ሲሆን በሀገራችን ምእመናን ጾም ጾመ ጳጉሜን በማለት ይጠሩታል። እንደ ጽጌ ጾም የታወቀ ባይሆንም በአመቱ መጨረሻ ወር ጳጉሜን የሚጾም ነው። ዮዲት ጾም የሚባለው እርሷ ስለ ጾመች ነው። ዮዲት ሁለት ቁጥር ሁለት እስከ ሰባት ዮዲት ጠላቷን ለማጥፋት የቻለችውን በጾምና በጸሎት እግዚአብሔር አምላክን ኃይል አግኝታ ነው። ስለዚህ ምእመናን ጥንተ ጠላታቸው ሴጣንን ፈቃደ ስጋ ለማሸነፍ በጾም ከፈጣሪያቸው ኃይል መጎናጸፍ አለብን ብለው በጳጉሜ ወርም ይጾማሉ። ኃጢአታቸውንም ለንስሐ አባታቸው ተናግረው ተናዘው ቀኖና ተቀብለው የሚጾሙትም አሉ። በሌላ በኩል የጳጉሜን ወር ዕለተ ምጽአት የሚታሰብባት ስለሆነች ያንን እያሰቡ የሚጾሙት አያላን ናቸው። አግሜ የዓመታት መሸጋገሪያ እንደሆነችም ንጻሃት ከዚህ ዓለም ወደኛው ዓለም መሸጋገሪያ ነውና። ምንጭ ሐመረ መጽሔት ህዳር 1996። ወስብሐት ለእግዚአብሔር። አክሊለ ጽጌ አክሊለ ጽጌ